ማነው ምግብ የሚያበዛ? ያኔ ማነው ሆዳም? ማነው ሆዳም ተጥሮ ይበላ ማለት ነው። ኑረይ ኑረይ ኑረይ። ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም። ዛሬ በአዲስ ቪዲዮ መጣላችኋል። ሰላም ሰላም አለይኩም አትላ አበረካ ሰዎቻችን እንደት ናችሁ ላችሁ ወይ አልሐምዱሊላህ ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። የዛሬ ቪዲችን ምንድን ነው? ያው ዛሬ አዲስ ቻለንጅ ነው ያመጣ ነው ጓደኛ ጥያቄ አዘጋጅቷል፣ ይጠይቀናል ጥያቄውን ስችሎ ጓደኛ እና ጥያቄውም የሆነው ማን አለበት ማን የለበትም የሚለውን አስር ጥያቄ አውጥቻለሁኝ። ያን ጓደኛ ይጠይቀናል። እሷ ካለባት ዜዷ እኔ ዘፍቃት አለ ማለት ነው። ውሀ ዚ ውሀ አዘጋጅተናል። እኔ ደግሞ እሱ ካለበት ደግሞ እኔ ቁጥር አንድ ማን ነው እንቅልፍ የሚያበዛው?

በደንብ አልዘፈቅሽም። እሺ አምስተኛ ቁጥር ማን ነው ስራ? ማን ነው ሽንት ቤት የሚቆይ? ማን ነው ሽንት ቤት የሚቆይ? እብራኤል በሙሉ ነው ያረግሽለት። እሺ ቀጣይ ስድስተኛ፣ ማን ነው ምግብ የሚያበዛ? ያኔ ማን ነው ሆዳም? ማን ነው ሆዳም?

ከላይ እስከላይ ነከሪው። ሌላ ጥያቄ ልጠይቃችሁ። ሰባተኛ ማን ነው? አፍቃሪ ማን ነው? እስኪ ፍቅር ያለበት

እሺ ሌላ ጥያቄ ጠይቃችሁ። ደግሞ እሱ ማን ነው መውጣት የሚያበዛ ወደ ውጭ ውጭ ውጭ የሚያደርገው ውጭ ውጭ የሚያሰኘው ማንኛቸው ናቸው? ምሳሌ ቤት ተቀምጦ ማለት። ይሄ ጥያቄ ፌር አይደለም። ቀጥታ ጠይቃችሁ ማን ነው ብራንድ ነገሮችን የሚከተል? ብራንድ ብራንድ እንዴት ነው ያለ ብራንድ አለ፣ እዛ ግን ብራንድ አለ። እሺ አንድ ጥያቄ ጠይቃችሁ የውጭ ምግብ ማን ነው የሚወደው? እነ በርገር እነ ፒዛ። በደንብ አድርገህ አስገባት አስገባት፣ እንጂ ቆይ ቆይ አይባላ ያጠይቃችኋለሁ። አንድ ጥያቄ ያለኝ ማን ነው ጽዳት የሚወድ? ማዊ አንተ

ሌላ ጠረፋ እንዳለ ውሃ በውሃ ሆኗል፣ እና የጨዋታ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱን። የሙስጠፋ ቤተሰቦች በሌላ ቪዲዮ ደግሞ እስከምንገናኝ ሰላም፣ ባይ፣ ቻው፣ እሺ።